እንዳታሳልፉት በድንግል ማርያም ልጅ በኢየሱስ ክርስቶስ ስም ይሁንባችሁ። ባለሀብትም፣ የከተማ ሰውም፣ ሰባኪም፣ ዘማሪም የማያውቃቸውን ልዩ ሰዎች መንግስትም ጭምር የማያውቃቸውን ሰዎች ዛሬ ወደ እናንተ ይየላችሁ መጥቻለሁ። ሰዎቹ ምን እያሉ ነው? እስኪ ስሟቸው። እሺ፣ ስሜ ዘውዱ እጅጉ ይባላለሁ። የዛሮታ ቅዱስ ሚካኤል የህንፃ ኮሚቴ ሰብሳቢ ነኝ። ይሄ ቤተክርስቲያን የፈረሰበት ምክንያት በመንግስትና በህወሓት ጦርነት ምክንያት 2014 ነሐሴ 27 ቀን ሙሉ ቀን ውጊያ ተደርጓል። ቤተክርስቲያኑ ይሄም የምታዩት አሁን በቆርቆሮ በወዳደቀ ቆርቆሮ እና ባለው በፈራረሰው ቆርቆሮ ጠግነን ምዕመኑ ካህናቱን ቋራቢያንም እዚው ወድቀው ይገኛሉ። ቤተክርስቲያኑ ሆዲያ ነው የጀመርነው ጀመርነው ሆዲያ ነው። አሁን ግን ምንም አማራጭ ስናጣ ለጊዜው በቃ ባለው ቆርቆሮና ባለው ሀኛ በሚገኙ እንጨቶች ነገሮች አቋቁመን እየተገለገልን ነው። ግን ይሁን እንጂ ያም ሆኖ እንደምታዩት በባህር ተነክሮ ነው ያለ ይሄው የቅድሳት ውሃ ላይ ነው። ካህናቱም ሆነ ሚእመኑ ያው እንደምታዩት ነው። እኛም ለመስራት የአቅም ጥረት አለብን። ህዝባችን ድሃ ነው። ዋግ እንደምታውቁት እንደሚታወቀው ችግርተኛና ረሃብተኛ መሆኑ ይታወቃል። ይሁን እንጂ ይህም ቤተ ክርስቲያን ችግራችን ችግር አድርገን ስንሰራው በሰራነ አስራ ስምንት ዓመት ባልሞላ ነው የፈረሰብን። ያም ሆኖ እንግዲህ ትናንት ሰርተህ ዛሬ ሲፈርስ ለማሰራት አቅሙም ህዝባችን ድሃ ነው። የትም የትም አደለም። ቤተ ክርስቲያን ለመስራት ቀርቶ ለካህናቶች ለሚያገለግሉት ደሞዝ ለመክፈል እኮ የሚያጥረን ህዝቦች ስለሆነ ህዝበ ክርስቲያን ያለ ቤተ ክርስቲያን ስለማይሆን ያለነን ክርስቲያን የሆነ ተወላጅም የሆነ ያልሆነ በሃይማኖት የተጠመደ በሙሉ አምስት አስር እንዲደግፈንና እንዲረዳን እንፈልጋለን። በአቅም እጥረት ይሄው ሁለት ሺህ አስራ አምስት የጀመርነው አሁንም እንደተጀመራለን። የሚደግፈንም የሚረዳንም ስላታ ህዝበ ክርስቲያን ቤተክርስቲያን ሲፈርስ ለወገን ደራሽ ወገን ነው፣ ለቤተክርስቲያን ደራሽ ቤተክርስቲያን ነው በሚል አቅማችን ያለችንን ጉልበታችን አሟጠን ተሰልፈን ነበር። አሁን ግን የሚረዳን ስላጣን ዝሮዝሮ በዚህ ምክንያት ቤተ ክርስቲያኑ ቆሞ ይገኛል ማለት ነው። አንዳንድ ወገንም ሆነ ተወላጅም ያልተወለደም እንዲረዳን ብለን የኢትዮጵያ ንግድ ባንክ 1000 61 86 72 87 9 ነው። የኢትዮጵያ ንግድ ባንካችን 1000 61 86 ቤተክርስቲያኑ ቁሞ ያለው በእርግጥ እኛን የገጠመን ችግር የስሚንቶ ችግርና የብረት ችግር እኛ በሚገኘው የሕዝባችን ነው ጉልበት፣ አሸዋ፣ ድንጋይ ወደኋላ አይልም። በኛ በሚገኝ አቅምና ሁኔታ ወደ ኋላ አይልም። ግን እኛ አሁን የገጠመን ችግር ቤተክርስቲያኑንም አላሰራው ያለ እንደተጀመረ የቀረ በስሚንቶና በብረት በብረት እጥረት ስለሆነ ያው እንግዲህ በእነዚህ እጥረቶች ምክንያቶች ተወላጅም ሆነ መንግስትም ለተጎዳ ይገድፋል፣ ለወደመው ይተካል ሲባል የሚተካን የሚረዳን አባታችን ጳጳሱ ጭምር መጥተው አይተው ስለሄዱ እኛ ጉልበታችን መንግስትና ሕዝባችን አድርገን አይተነው ነበር። እኛ ሀሰብነ የሚረዳን የሚገድፈን አናጣን በሚል ተሰልፈን ነበር። አሁን ግን ነ የጥረቶች ሲሚንቶና ብረት ስለገጠሙን ቤተክርስቲያኑ ቁሞ የሚገኘው በዚህ ምክንያት ነው። ቦታው የት ነው ካላችሁ በአማራ ክልል በዋግ ምራ ሰቆጣ በጋዝጊብላ ወረዳ የዛሮታ ቅዱስ ሚካኤል ቤተ ክርስቲያን ይባላል። የራሳቸው አካውንትና የራሳቸው አድራሻ አላቸው። እስኪ በቻልነው አቅም ሁሉ እንርዳቸው፣ እናግዛቸው